በአፍሪካ ህብረት ኮሚሽንና በምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ አደራዳሪነት በአማራ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋድ መካከል ሲካሄድ የነበረው የድርድር ሂደት ተቋጭቶ የሰላም ስምምነት በትናንትናው ዕለት ተፈርሟል። የሰላም ስምምነቱ በግጭት አዙሪት ማህበራዊ ስብራት ለገጠመው ህዝብ ፎይታን የሚፈጥር ከመሆኑ በላይ በምክክርና ድርድር መፍትሄ እንደሚገኝ ያመላከተ ተግባር ነው። የዚህ ሂደት አንድ አካል የሆኑት የአፋድ አመራሮችም ይህን ሀሳብ ያጠናክራሉ። ለህዝብ ፎይታን የፈጠረ ለታጋዩም ጥሩ መውጫ መንገድ እና ደግሞ አጠቃላይ ክልሉ ላይ ለሚፈጠረው የስነልቦና፣ የቁስና የሰው ውድመት ትልቅ መፍትሄ የሚሆን ስራን የሰራ ነው ማለት ነው። የማህበረሰብ እውነት ለመናገር ከዚህ በላይ ግጭቱ መቋቋም አይችልም እየደቀቀ ስለሄደ የክልሉም የፌዴራል መንግስትም እኛም ያንን ታሳቢ በማድረግ ችግሮቻችንን ጥያቄዎቻችንን በእንደዚህ በድርድርና በሰላም ለመፍታት ነው የመጣ ነው። ሶ እኛ በዚህ በጣም ደስተኞች ነን። በብዙ ውጣ ውረድ እዚህ በመድረሳችን ለሕዝባችንም ትግሉንም ከፊቱን ለምንመራውም አጠቃላይ ለሁሉም የተደረሰው ሰላም መልካም የሆነ ነው ማለት ነው። በዚህም ደስ ብሎኛል። ምንም ጥያቄ ቢኖርና የሀሳብ ልዩነት ቢቀጥም ከሀገር ምስል ማፈንገጥና ከብሔራዊ ጥቅም በተቃርኖ ነው መቆም መዳረሻም የመጨረሻ ግብም አይሆንም። ይህን ስን ጥቃት እንደ መልካም አጋጣሚ የሚጠቀሙ ታሪካዊ ጠላቶች የኢትዮጵያን መበተን በመሻት በውስጥ ቅጥረኞቻቸው ግብር ከዳር ተቀምጠው ዱላ ያቀብላሉ። ይህ ከወጣንለት ዓላማ የራቀን የሚሉት የአፋድ አመራሮች ኢትዮጵያን በሚጎዳ አግባብ የባዕዳንን ጣልቃ ገብነት እንቃወማለን ባይ ናቸው። በተለያየ መንገድ በተለያየ ሽፋን ነው የሚመጡት። በሽግግር መንግስት ሽፋን ይሰጣሉ። የሽግግር መንግስት አሁን አሁን ያለው የኢትዮጵያ ሁኔታ የሽግግር መንግስት ብንጨምርበት ወደ ተበታተነ ሀገር ነው የሚቀየረው። ይህን ደግሞ አንፈቅዱ። ኢትዮጵያ እንደ ሀገር እንድትቀጥል እንፈልጋለን። የአማራ ሕዝብ ጥያቄም በኢትዮጵያ ውስጥ እኩል ተጠቃሚ መሆን አለብኝ ነው የሚል እንጂ ሌላውን ብሔር የመጥላት ሌላውን የማንኳሰስ ፍላጎት የለውም። ይህንን ነገር በሰላም ክልሉ መንግስትም ሲቀበል ቶሎ ብለን የመጣንበት ምክንያት ታሪካዊ ጥላቶቻችን የምንላቸው በተለይ ከዚህ ከቀጠናው ጋር የራሳቸውን ጥቅም ለማስከበር የሚፈልጉ አካላት በዚህ በፋኖ መዋቅር ውስጥ ገብተው ያንን ነገር ወደ ራሳቸው አጀንዳ ለመውሰድና ክልሉን በአማራ ክልል ጦርነት ክልሉን እኛ ጋር አድርገው የራሳቸውን ጥያቄ ለማስመለስ የሚሰሩ አገራትም አሉ። ጎረቤትም ይህ ያልገባቸው ገንጣይ ተገንጣይ የብሔር ፖለቲካ የሚያራምዱ በጣም ሲሪየስ ጉዳይ ነው። አንዱኛን ቶሎ በዚህ ጉዳይ ላይ ፈጥነን ጥያቄዎችን ተመልሶ እንድንመጣ ያደረገን ይሄ ነው። በወንድሞች መካከል ያለን የሀሳብ ልዩነት ስንጥቃቱን በማስፋት ሽብልቅ የሚያኖሩ ታሪካዊ ጠላቶች ጥንተ ፍላጎታቸውን ለማስፈጸም ስውር እጆቻቸውን ሰደዋል። በዚህም የኢትዮጵያን አንድነት በሚሸረሽር መልኩ ያኮረፉ አካላትን በገንዘብና ቁሳቁስ በመደለል ደም አቃባትን እንደ ግብ ይዘውታል። አፋድም ይህን በቅርበት ታስቧል። ኢትዮጵያውያን እርስ በርስ ከተበላሉ ያላቸውን ብሔራዊ ጥያቄና ጥቅም ማስከበር አይችሉም የሚል ስሜትንና ፍላጎትን ይዘው የውጭ ኃይሎች ቀጥታ ትግሉ ላይ ነው እጃቸውን ያስገቡት ማለት ነው እንግዲህ ታጋዩ እንደሚታወቀው ጥይት የለውም መሳሪያዎችም ደግሞ በዚያ መንገድ ይመጣሉ ግን ደግሞ መሳሪያ ሰጥቶ የራስን ህዝብ እና የራስን መሰረተ ልማት እንዲሁም ደግሞ የሀገርን ጥቅም እየወጋ ጥያቄ ይዛለሁ ማለት ከባድ ነው በጣም በፋኖ መዋቅር ውስጥ አሁን አንዱ ያጨቃጨቀ የግብፅ የኤርትራና የህወሓት ተገንጣይ ቡድን በኛ ውስጥ ጣልቃ መግባቱ ነው። ያ ሲሪየስ ጉዳይ ነው። ሀገራችን እንደ ሀገር የራሷ ሉዓላዊነት አስጠብቃ ጥያቄዎቻችን በውስጣችን ታግለን መፍታት ሲገባል፣ የተለያዩ ቁሳቁሶች ድጋፍ በማድረግ የገንዘብ ድጋፍ በማድረግ በደካማ ጎናችን ገብተው ትግሉን ኦልሞስት ጠልፈውታል። ልዩነቶችን በንግግር አለመፍታት ውይይትንም አለማስቀደም ትርፉ ጉዳትና ማህበራዊ ስብራት ነው። ይህ ለመካስና ክልሉን ወደ ዘላቂ ሰላም ለማስገባት ትኩረት ሰጥቶ መስራት የሁሉም የቤት ስራ ይሆናል። ጦርነት በባህሪው ጎጅ ነው። በተለይ በዚህ ሶስት ዓመት የተካሄደው ጦርነት ከፍተኛ የሆነ የህይወት የንብረት፣ አጠቃላይ ከፍተኛ ውድመት አስተናግዷል ማለት ነው። ክልሉ እንግዲህ በስምምነታችንም በዝርዝር እንዳነሳ ነው። ቀጣይ ይሄ ነገር ወደ ነበረበት ተመልሶ ህዝባችንም ሰላሙን ተመልሶ የወደሙ መሰረተ ልማቶች አጠቃላይ ያጣናቸውንም በሚክስ መልኩ በድርሻችን ይህንን ህዝብ ለመካስ ከዛሬ ጀምሮ ያላሳለሰ ጥረት እናደርጋለን። የሰላም ስምምነት አሸናፊም ተሸናፊም የለም። አሸናፊው የአማራ ክልል ህዝብ ነው ያሸነፈው። አሸናፊው የአማራ ክልል የልማትና የመልካም ማስተዳደር አጀንዳ ነው። አሸናፊው የአማራ ክልል ህዝብ የችግር ባህላዊና ልማዳዊ የችግር መፍቻ መንገዶቹ ውጤታማ መሆናቸውን ነው አሸናፊ የሆነው። ዛሬ በታታሪነት በክብር ሰርተው በአማራ እሴትና ባህል መሰረት ጥሪት ማፍራት የሚፈልጉ የአማራ ማህበረሰቦች ናቸው። ትናንት የተካሄደው የሰላም ስምምነት ለአፍሪካዊ ችግር አፍሪካዊ መፍትሄ መስጠት ሂደትን ያመላከተ ስለመሆኑም ተነስቷል።